ልጅ ተስፋ ሲቆርጥ እራሱን ያጠፋል። እናግዛቸዋለን። ምንም ችግር ነው። ዮናስ ላክ መለስክልኝ? አዎ ጎበዝ፣ በቃሽ። እሺ ስም አብረህ አላክም። ቁጥር ብቻ ነው ላከው። ስም ላክልኛ። ስም አብረህ ጻፍበት ከቁጥሩ ጋር። ስልክ በባዶ እኮ አይሰጥም። ከስም ጋር ነው እናት ወይ ማባት፣ የእከሌ የሟች እናት ብለህ ከስም ጋር እናት ከሆነ ስም፣ ሚስት ከሆነች ሚስት ብለህ ከስም ጋር። እሺ ወዶቼ ጆቺ፣ የትምህርት ቤት መጣክ። ትንሽ አርፌ እመጣለሁ በኋላ የታኪም ቤት እንደሄደ ወንድማችን አረጋግጬ አመጣላችኋለሁ። ሄዳችሁ የምጠይቁት ልጆች ላይፍ ላይ ፈልጋለሁ። ሄዳችሁ ተጠይቁታላችሁ። ሆስፒታል የሚያስፈልገውን ምግብም ሆነ ልብስ እንወስድለታለን፣ እና ወንድማችን ወደ ሀገር ቤት በሰላም እንዲገባ እናግዘዋለን። እንደዚህ በህይወት እያለ ነው መረዳዳት። በሰላም አገር ቤት እንዲገባ ትኬትም ሆነ ምንም ለጁም እናግዘዋለን። ምንም ችግር የለውም። እሱ ብቻ መጀመሪያ ይሄዳሉ። አቡሽ እግዚአብሔር በጣም ደስ ብሎናል። እግዚአብሔር ይስጥሽ። እናመሰግናለን። እግዚአብሔር ይጨምርልሽ። በሰላም ሆስፒታል ደረሳችሁ ሳይ ታረጋጋ ሆስፒታል ሲገባ፣ አደም አደም አደም አቤት እ ዋትሳፕ ለክም አይደለም፣ ቀጥታ ልደውልልክ ነበር። የት ሆስፒታል ና ያላችሁት? ሊዋ ሆስፒታል ሊዋ

እና ሰዎቹ እዚህ አናግረውኝ ነበር። ብር ብርን ብዙ ብር መሰለኝ የሚከፈለው እና ብር ማ ነው የሚከፍለው ምናምን አሉኝ። የካምፓኒውን ስልክ ስጠኝ አሉኝ። ካምፓኒ ደግሞ ስልክ አላነሳላቸው ይሄ ደላሎች ማለት ነው። ኖ ካምፓኒው ነው የሚከፍለው ግዴታው ነው። የካምፓኒውን አድሬስ ስጣቸው እኮ አላነሳላቸው አሉ። እንግዲህ እንደት እንደሚያደርጉ አላውቅም። ወጥተው ይሄዳሉ፣ ዶክተሮች ምና። አዎ ዶክተሮች ወጥተው ይሄዳሉ። ግን እናንተ ከሆስፒታሉ እሱ ከሆስፒታሉ አያስወጡትም ሳይከፍል ይከፈላል ማነው የሚከፍለው ሸሪካው ሸሪካው ይደወልለታል ይጠራል ምንም ችግር የለውም አታስባለ አንተ ግን አሁን ምሳ ምትበላበት እሱን ቅርፍ ሲወስደው ካፌ ሄደክ ምሳ ምትበላበት ብር የለቅም ሸሪካውማ ደውያለው እኮ ደውዬ እኮ ስልክ አንስቶ ሰምቶ እንጆሮ ላይ ዘጋብኝ ከሆስፒታል ከፖሊስ ይደወልላቸው። ልክ ይመጣሉ። አምቡላንስ ተጠርቶ ስለሆነ ሆስፒታል የሄዳችሁት፣ ከፖሊስ ይደወልላቸዋል። ግዴታው ነው ሸሪካው መቶ መክፈል። አንተ የለኝም በልሽ፣ እኔ የለኝም ሸሪካ። እኔ አለኝ ብር እያለሁኝ ምናምን ብያቸው ነበረ አለኝ። ለምን አንተ ለኝም ያክሙታል። ይሄ ሰውኛ ነው ሂዩማኒቲ ነው፣ ያክሙታል ብሬለውን ብላ አይተውትም። ያክሙትና ታክሞ ሲጨርስ ነው ክፈል የሚባለው። እሱ የለንም እኛ የለንም ስትሉ ሸሪካውን የሚከፍለው እዳ ይመዘገባል እንጂ ገንዘብ ስለሌለክ ትሞታለክ የሚባል ነገር የለም። ማራት ላይ አታስብ። ሌላ አፕሊኬሽን ደንድታት ለምን ዋትሳፕ ዳውንሎድ አታደርግም፣ አደም? አሁን ሌው ልቅ አሁን በሆስፒታሉ ዋይፋይ አደም ስማኝማ፣ በሆስፒታሉ ዋይፋይ ሌላ ሌላ ትርፍ አፕሊኬሽን ከስልክህ ላይ ደልት ና ዋትሳፕ ዳውንሎድ አድርግ ፕሊስ። ከዛ ዋትሳፕ በሆስፒታሉ ዋይፋይ ኮኔክት አድርግ ዳታ ከሆነ የምትጠቀመው አዎ ስለዚህ ሌላ አፕሊኬሽን እነዚህ ትርፍ ነ ቦቲም እና ስፔስ ይኖርካል። ከዛ ዋትሳፕ ዳውንሎድ አድርግና ዋትሳፕ ክሬት፣ እኔ አሁን ቀጥታ ደውል ልለሃለሁ። ቀስ ቀጥታለሁ ሲም ሌላ ሌላ ዋትሳፕ ከዛ እኔ ቮይስ አረግልሃለሁ ቀጥታ ደውልና አስረዳሃለሁ። ካልገባህ እሺ፣ ሎኬሽን እንድትልክልኝ እንዲኔ ዋትሳፕን ሰው እንድልክ። እሺ ወንድሜ፣ ሄድለልትና ዳው እንሻላ ባይዞክ ሎኬሽን ይልክልኛል። እንትን ስልኩ ሞልቶበት ነው ዋትሳፕ አልሰራም ያለው። ስለዚህ አፕሊኬሽኖቹን ሲደልት ሲደልት ሲደልስ ስልኩ ስፔስ ይኖረዋል። ምግብ ለሱ የሚወስድለት ሰው ልፈልግ ነው። ታማሚው እንኳን ግልቆስ ስለተሰጠው ለሱ ለሚ ለትንሳላለው ሰው እንኳን ብናጣ በሻ ሬስቶራንት በጠለባት እንዲወስዱለት ማድረግ እንችላለን። እሺ ሄኖክ በቃ ዮናስ ልኮልኛል ያለ የቤተሰብ ቁጥር ወደ ተስፍሻ አድርጌው አስተላለፍ። ያለው የሚደረገውን ሁሉ ያደርግልናል፣ አስክሬኑ በሰላም ወደ ቤተሰብ እንዲደርስ። የማንን ቁጥር ነው ዮናስን ጠይቀው? መሰሉ ሁሉ ማንናት? ሚስትናት? እናትናት? እህትናት? የሟች ምንድናት? አይሰማም ሚዩት ነክ መለሰት ሁሉ መለሰት ሁሉ ማን ነው? ያጎቱ ልጅ ነው። እሱም ያጎተ ልጅ ነው። የእናት የአባት ምንም የወይ የሚስት ስልክ የለም? እናት የለም እናት ወንድም ነገር በጣም ያ አዘኑ እንትን ስለሚል ከጎኑ ያለው የኛው የአጎቱ ልጅ ስለሆነ ነው ያው ዘንከር ብሎ ሁሉም ነገር። አዎ፣ አስክሬን የሚረከበው የአጎት ልጅ ነው። አዎ፣ የአጎት ልጅ ነው። እሺ፣ የሟች የአጎት ልጅ በቃ የሟች የአጎት ልጅ ብዬ ከነ ስልኩ አስተላልፍ ያለው። በጣም እናመሰግናለን። ምስጋናችን ከልብ ነው። እናመሰግናለን። ይሄ ስልክ የሟች ያጎት ልጅ መለሰ ቱሉ ይባላል። እሱን ኮንታክት አድርገው፣ እሱን አስክሬን የሚረከበው ለእሱ ነው የምታስረከበው። ዘጋ ነው። ትንሽ ልጆቼ ከትምት መተዋል። ትንሽ አርፎ ከልጆቼ ጋር በኋላ አብዬ በቃ አረፍት አድርግሽን። እሺ በጣም እናመሰግናለን ናዜ፣ በጣም እናመሰግናለን። እኔ ውድ ዕለት አሕመድ ደግሞ ሜዲካል እንዳደረገ እንደተሳካለት ነግሮኝ ደስ ብሎኛል። ደስ እያለቀ ነው ጎዳ አይዲው ይደርሰዋል። አይዲው ትንሽ ምናልባት ሶስት አራት ቀን ከዛ ያው ነው ወደ ስራ ይገባል። ቋሚ ስራ ግዴታ የለበትም ቋሚ የመሆን እሱ እስከፈለገበት ጊዜ ድረስ ይሰራል። ስማማዋና ገንዘብ እንዲይዝ እኔ ቋሚ ጥዋት እያልኩት ነበር። ገንዘብ እንዲይዝ እኔ ስራ እንዲቀያየር አልፈልግም። አንድ የተስማማውን ቋሚ ስራ ቀጥለጥ ብሎ እንዲሰራና ብዙ እንዲያሳክም ነው። ጎበዝ ሆስፒታል ሄደ። ሆስፒታል ተኝተዋል። ግሉኮስ ሰጡት፣ መርፌ ውጉት አሁን እስኪሰራ ነው፣ ጉልኮሱ መርፌው እስኪሰራ ነው። ይተኛ ብቅ ይወስደዋል። በኋላ ለአብሮት ለሄደው ጓደኛው ለአደም ምግብ የሚወስድለት ሰው ፈልጋለሁ። ሰው ካጣሁኝ ሶኬኔ በኦንላይን ኦርደር ማድረግ ከተቻለ አቅራቢ ያለ ሀበሻ ሬስቶራንት ካለ ቀለባት እንዲያደርስለት አደርጋለሁኝ። እና በቃ ልጁ ወደ ሀገር ቤት መሄድ ከፈለገ ትንሽ ታክሞ ትንሽ ከተረጋጋ ምናምን በኋላ ወደ ሀገር ቤት እንሸኘዋለን አዋተን ትኬት ቆርጠን ለእጅ የሆነ ነገር አድርገን ወደ ሀገሩ በሰላም እንዲገባ እናደርገዋለን። ለምን ሚስቱ ምርጉዝ ስለሆነች የቤተሰብ ኃላፊነት ስላለበት ደሞዝ ያለመረከቡ ምን ሆኑ፣ ያ ስትረስ ነው ጭንቅላቱን ያሳበደው። እያቸው ጭንቀት እንደዚህ አይምሯቸው እንዲለቅ ከቁጥጥራችሁ ውስጥ እንድትሆኑ ያደርጋል። እና በጣም ያሳዝናል እንትኖች ፋይዳ ፋይዳ እኮ አቡዳቢ ናት። እስቲ ፋይዳንም መጠየቅ እችላለሁ። ጠራት አለው በኋላ ፋይዳን ጠርቼ ከአቡዳቢ እሱ ቅርብ ከሆነ ያለበት ቅርብ ቢሆንም ባይሆንም ፋይዳ ሬስቶራንት መታ እንድታገዘን እንጠይቃታለ እንድትልክ። በቀደም ሳራ ለሐበሻ አግዛታለች። ስለዚህ እንትን ነገሮች ከጭንቅላታችሁ ቁጥጥር ውጭ ሲሆኑ እንደዚህ ነው የምታወዱት። በጣም አሳዘነኝ እውነት። ጌታ ፈጣሪ ጨርሶ ይማረው። ወዳችኋለሁ። በጣም አመሰግናለሁ። ሁሌም ከጎኔ ስለሆናችሁ ስለምታግዙኝ እያንዳንዱ ቤት የሚመጣውን ችግር አብራችሁ ይሰምታችሁ፣ አብራችሁን ያልቅሳችሁ፣ በገንዘባችሁም በጉልበታችሁም በጊዜያችሁም ስለምታግዙ እጅግ በጣም አድርጌ አመሰግናለሁ። ፈጣሪ እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ ይስጣችሁ። ከእንደዚህ አይነት ድንገት ራስን ከማጥፋት እንደ ወንድማችን ራስን ከማጥፋት ድንገት ከማበድ ፈጣሪ ይጠብቃችሁ። ሁላችሁንም አመሰግናለን። ሰላም ቆዩ።